ና ሙሙ ማሙበሀገራችን በተነደፈው የሁለተኛ የእድገትና ትራንስፎርሜሽን እቅድ ዘመን ትኩረት ከተሰጣቸው ሴክተሮች አንዱና ዋናው ብለን መውሰድ እንችላለን። እንደ ሀገር መከላከልን መሰረት ያደረገ ጤና ፖሊስ ተግባራዊ ካደረግንበት ጊዜ ጀምሮ የማህበረሰቡ የጤና ሁኔታ በተለይ በማህበረሰብ ዘንድ በተደጋጋሚ እየተነሱ የነበሩ ከበሽታ ጋር እየተስተዋሉ የነበሩ በሽታ መከላከል፣ መቆጣጠር፣ መቀነስም የተቻለበት ሂደት እንዳለና ለዚህም ውጤት የጤና ተቋማት ግንባታ፣ የጤና መሰረተ ልማት ትልቅ እገዛ እያደረገ ይገኛል። አስተዋጽኦም አበርክተዋል። ከዚህ ቀደም በዞናችን ውስን ተቋማት የነበሩ እንደሆነ የሚታወቅ ነው። አሁን ላይ ባጠቃላይ በዞን ደረጃ 192 ጤና ኬላዎች፣ አምስት መለስተኛ ጤና ጣቢያዎች፣ 36 ጤና ጣቢያዎች፣ አራት የመጀመሪያ ደረጃ ሆስፒታሎች እና አንድ ኮምፕረንሲቭ ስፔሻላይዝድ ሆስፒታል ሁለንተናዊ የማህበረሰባችን የጤና አገልግሎት እየሰጥ ያለበት ሂደት መኖሩ እና ከዚህ በፊት ከነበረው በከፍተኛ ሁኔታ መሻሻሎች የሚታዩ እንደሆነ የሚታወቅ ነው። ከማህበረሰባችን ፍላጎት አንጻር አሁንም ተደራሽ ያልሆኑ አካባቢዎች በርካታ ናቸውና አሁን በጀመርነው ልክ ማህበረሰቡን በማሳተፍ በማስተባበር በሰፊው የምንሰራ ይሆናል። በጤና ዘርፍ የማህበረሰብ ባለቤትነትን ማሻሻል ልዩ ትኩረት የተሰጠው ነው። በህብረተሰብ ተሳትፎ በያዝነው ነው በጀት ዓመት ከ350 ሚሊዮን 500 ሺህ ብር በላይ ገንዘብ በማሰባሰብ በጤና ተቋማት የሚስተወሉ የግባት አቅርቦት ችግሮችን እንዲሁም የግንባታ ጉድለት ያለባቸው ጤና ጣቢያዎችና ሆስፒታሎችን ከመገንባት ጀምሮ እንዲሁም ከስታንዳርድ በታች የሆኑ ጤና ተቋማትን ለማስፋፋት ዘርፈ ብዙ ስራዎች የተሰሩበትና በዚህ በሀገር አቀፍ ደረጃ ተሞክሮ ሊሆኑ የሚችሉ ስራዎች ተሰርተዋል ብሎ መውሰድ የሚቻል ክብርት ወይዘሮ ማህዲ ቡሴር ኩብራት፣ የዚህ ፕሮግራም ታዳሚዎች፣ መንግስት ጤነቱን የጠበቅ አምራች ዜጋ ለመፍጠር እንደ ግብ አስቀምጦ በአቅራቢያ ህክምና ማህበረሰቡ በአቅራቢያው ህክምና እንዲያገኝ ጤና ኬላዎችን፣ ጤና ጣቢያዎችን፣ ሆስፒታሎችን ለማህበረሰብ አገልግሎት የሚሰጡ ጤና ተቋማትን በመንግስት እና በማህበረሰብ ተሳትፎ እየተገነባ ሕክምና መሳሪያ እና ባለሙያ በባለሙያ እያደራጅ ይገኛል። ለዚህም ማሳያ ከዚህ በፊት ሐኪም የሚታወቅ የነበረው በትልልቅ ሆስፒታሎች እንደነበር ይታወቃል። አሁን ላይ በጤና ጣቢያዎች ሐኪሞች ተቀጥረው ለማህበረሰቡ በአቅራቢያው ሕክምና እንዲያገኝ እየተደረገ ያለበት ሂደት የዚህ ማሳያ ተደርጎ መውሰድ የሚችል ነው። የዚህም አንድ አካል የሆነው ጥራት የጤና አገልግሎት ጥራት እና ፍትሐዊነት ጥያቄን እንዲመለስ ታሳቢ ተደርጎ በህብረተሰብ ተሳትፎ እየተገነባ ያለው የወራብ ለገዶ መለስተኛ ጤና ኬላ ግንባታው ሲጠናቀቅ ከቀረሶ ቀበሌ በተጨማሪ አጎራባጭ ቀበሌዎችን እንፊኔ ቀበሌ፣ ቡቻሬ ቀበሌ በከፊል እንዲሁም አዲዮ ቀበሌዎችን ተጠቃሚ የሚያደርግ ነው። በአጠቃላይ ከ25 በላይ የሚሆኑ የህብረተሰብ ክፍሎችን አገልግሎት ሊሰጥ በሚችል ደረጃ ስታንዳርዱ ተጠብቆ የሚሰራ እንደሆነ በዚህ አጋጣሚ ለማንሳት ነው። በተጨማሪም የአካባቢው ማህበረሰብ የጤና አገልግሎት ለማግኘት ረጅም ርቀት በእግሩ እየተጓዘ የነበረውና ለዚህም ማህበራዊ ኢኮኖሚያዊና አካላዊ ችግሮች ከመፍታት ባሻገር ነዋሪዎች ከመታመማቸው በፊት በአቅራቢያቸው የጤና ምርመራ የሚያደርጉበትን እድል የሚፈጥር ይሁን በዛሬው ቀን መሰረተ ድንጋይ አስቀምጠን የምናስጀምረው የወራብ ለገዶ የመለስተኛ ጤና ጣቢያ ግንባታ ሲጠናቀቅ ዋና ዋና የጤና አገልግሎቶችን ማለትም የእናቶች ጤና፣ የቅድመ ወሊድ ክትትል፣ የወሊድ አገልግሎት፣ የድህረ ወሊድ አገልግሎት፣ የእናቶች ጤና ህክምና፣ የህፃናት ህክምና፣ የህፃናት ክትባት፣ የአዋቂዎች ህክምና እንዲሁም ተላላፊና ተላላፊ ያልሆኑ በሽታዎች ሌሎችን በጤና ጣቢያ ደረጃ የሚሰጡ በሆስፒታል ደረጃ የሚሰጡ የጤና አገልግሎቶችን ማህበረሰቡ በአቅራቢያው እንዲያገኝ እድል የሚፈቅድ እንደሆነ የሚታወቅ ነው እና በዚህ አጋጣሚ ለዚህ እያስተባበራቸው ከሀሳብ ጀምሮ እየደገፋቸው የነበራቸው አካላትን ከልብ ማመስገን ይፈልጋሉ። በመጨረሻም ይሄ ተቋም እንዲገነባ ከሀሳብ ጀምሮ ሀብት በማሰባሰብ የተሳተፋቸው ውድ በተለያዩ ከተሞች የምትኖሩ ባለሀብቶች፣ የአሊቾ ውሪሮ ወረዳ አስተዳደር፣ የቀረሶ ቀበሌ አርሶ አደሮች፣ የአካባቢው ተወላጆች፣ የአካባቢው ምሁራን ለዚህ ሁለንተናዊ ድጋፋችሁ በራሴና በዞን ጤና መምሪያ ስም እጅጋር ጊዜ አመሰግናለሁ።